ሰላም አትለኝም እንዴ? እንዴት ነሽ? በቃ? እንዴት ነሽ? በቃ? ምኑ? ቢያንስ ሰላም ብትለኝ ምን ችግር አለው? እስከ ዛሬ በሆንሽው ልክ ሳይሆን በቀረብሽ ይልቅ ተቀብዬሽ ነው እዚህ ውስጥ የገባሁት። አሴር ምን እያልክ ነው? አና አሁን ለምን እንገናኝ እንዳልሽ ትነግሪኛለሽ ወይስ ሊድ? እሺ በቃ እነግርሃለሁ። ስለተምቹ ላወራህ ነበር ላግኝ ያልኩ። ስለተምቹ ደግሞ ምንድን ነው የምታወሪኝ? ተምቹ የሆነ ቦታ ሳይታይ አይቀርም። እውነትሽን ነው ሀና? አዎ፣ የኛ ቤት ሰራተኛ የሆነ ቦታ አይተዋለች። እኔና ፋዘርዬ እኮ አጎቱ ገንዘብ ልኬለታለሁ ሲለን የምር አላመንም ነበር። የእውነት በህይወት ያለ ራሱ አልመሰለንም ነበር። ታምቹ በህይወት አለ? ወይኔ በኪድዬ፣ የት ነው ያለው? በእናት ሹ ለማንም እንዳትናገሪ ስላላት ድንብላ ሌት እንዳለ አልነግርሽም ብላኛለች። ለምን መጀመሪያ እሱ ልጠይቀው። ለማንም እንዳትናገሪ ስላለኝ ይቀየመኛል ብላኛለች። ሄዱን ራስ ቆይ፣ ግን ደህና ነው አለች? አዎ ሴር፣ በጣም ደህና ነው ብላኛለች። ወይኔ በኪድዬ ምን አይነት ደስ የሚል ነገር ነው የነገርሽኝ? በጣም አመሰግናለሁ። አንተ ደስ ብሎ ስላየሁ በጣም ደስ ብሎኛል። አመሰግናለሁ በጣም ደግሞ። እንኳን ደስ አለ ሳልልህ። ተምቹ ስለተገኘ ነው ወይስ ሌላ ነገር አለ? ከዛ ጋር እኮ ተጣላን። ምን ታዲያ፣ እናንተ መጣላት ለኔ የሚያስደስት የለም ይመስልሽ? ይሄንን አይደል ስትፈልግ የነበረው? እኔ እኮ ጆሮ ነኝ። የአንችን ደስታ እንጂ ሀዘንሽን አይደለም የምፈልገው። አሴር፣ እንደዛ ለማለት ፈልጌ እኮ አልነበረም። በጣም ተሳፍሪያለሽ። የአንችን ደስታ ለማግኘት ስል ነበርኩ። የእኔን ደስታ ያጣሁት አሴር እኔ እኮ አባባሉን ለመጠቀም ያህል እንጂ አንተን ክፉ ነህ ለማለት ፈልጌ አልነበረም። አንቾ በጣም ጥሩ ልጅ ነበርሽ እኮ አሁን ላይ ምሮሽ ምን ሆኖ ነው መጥፎ መጥፎ ነገር የሚያስበው? አሴር፣ ኧረ በፈጠረ ተረጋጋ። በጣም ተሳፍሬያለሽ። አሁን አሁን ላይ አንቺን በማፍቀሬ በጣም ልጸጸት ነው። አሴር፣ ፍቅር ማለት እኮ የሚወዱትን ሰው ደስታ ማየት ነው እንጂ እምባ ላይ ሳቅ መፈልግ አይደለም። እሺ በቃ ይቅርታ። አሁን ይሄንን ተውና በተምቱ ጉዳይ ምን ማድረግ እንዳለብን እንነጋገር። እኔ ከዚህ በኋላ ካንቺው አልፈልግም። እኔ አሁን ወንድም ይመፈልጋለሁ። ሰላም አስርና ተምቹ ሊገናኙ ነው። ሃና ደግሞ ከእዝራ ጋር ተጣልቻለሁ ብላ ለአስር ነግረዋለች። እስቲ አስር እና ተምቹ ሊገናኙ መሆናቸው ደስ ያላችሁ ካላችሁ ቪዲዮን ላይክ በማድረግ ብዛታችሁን አሳዩ። ሌላው እውነት ነው ወይ? ሃና ከእዝራ ጋር ተጣልቻለሁ ብላ ለአስር ስትነግረው አስር ደግሞ የተበሳጨው? ታዲያ አስር በዚህ ሰዓት ምንድነው የሚፈልገው? መጀመሪያ በእሷ ምክንያት እንደተጎዳና አሁን ላይ ወደ ድሮ ማንነቱ እየተመለሰ በመጣበት ሰዓት ላይ ሲጋራም እያቦነነ መጥቷል። ያው እንግዲህ መንገድ ላይ ነው የሚውለው። በዛ ላይ ደግሞ ከሚወደው እና አብሮት ካደገው ጓደኛ ጆሮ ጋር እንኳን ተጣልቷል። ይህኔ ምን ማድረግ ይኖርበት ይሆን? ታዲያ ከሃና ጋር ሲቀያየምና በስርዓት እንኳን ሰላም እማይላት ምክንያቷ የነበረው እሷ ሌላ ሰው ስለምትወድና እሱ ደግሞ እሷን ስለሚያፈቅራት ነው አሁን ላይ ደግሞ ከእዝራ ጋር እኮ ተጣላን። አሁን ላይ ይሄን ነገር ስትነግረው እሱ ደግሞ ይባሰ ይናድድባታል። እኔ እኮ እመወድሽና ማፈቅርሽ ለአንቺ ስል ብዙ ነገር አድርጊያለሁ፣ አንቺ የሚያስደስትሽ ነገር ነው መፈልገው ብሎ ተናዶባት ይሄዳል። ምንድነው ታዲያ የሚፈልገው? በነገራችን ላይ ይሄ ነገር የሚስተካከለው በምን ጉዳይ እንደሆነ ልንገራችሁ። የመጀመሪያው አና ከእዝራ ጋር የተጣላችበትን ምክንያት መናገር ነው። በዛ ሊስማት በሞከረው ምክንያት ከሆነ መታረቃቸው የማይቀር ነገር ነው። ግን ያንን ስራዬ ብላ ለአስር መናገሯ የባሰ እንዲጎደው ነው እንጂ እሱን ይመልሰዋል ብላ የምታስበው ነገር የለም። ይህንንም ስላችሁ ልንገራችሁ፣ እሱ ያንን ነገር ማድረጉ የሚያጣላቸው ወይንም የሚያለያያቸው ጉዳይ አይደለም። ወይንስ እኛ ያልሰማነው ሌላ ነገር አለ? አና ከእዝራ ጋር የተጣላችበት እንደሚታወቀው የእዝራ አባት ባዩሽን እየመራት ያለው ሰውዬ ነው ብላችሁ ብዙዎቻችሁ ግምታችሁን አስቀምጣችሁልን ነበረ። እንደ ተባለው ሊሆን ይችላል ወይ? በሌላ በኩል እንግዲህ ድንብላል ችግር ውስጥ የገባችበት የተምቹ ጉዳይ ተምቹ ያለበትን ቦታ ማትናገር ከሆነ ብዙዎቹ እሷን እያስፈራሯት እንደሆነ የባሰውኑ ደግሞ የሃና ወንድም በጣም ነገሩ እንዳበሳጨውና ሁለቱ ማለትም ተምቹና ርግብ አንድ ላይ ናቸው ብሎ ስለሚያስብ ድምብላል ደግሞ ሁለቱን አንድ ላይ የቀለበቻቸውን ብሎ ነው የተናደደው። ለዛም ነበረ ሜላት እስክትሰማ ድረስ ግን ብዙዎቹ ዝምታቸውን መርተዋል የሃና ወንድምም ለሜላት ወይንም ያልተናገረው እሷ ያው በችኮላ የምታደርገው ነገር ጥሩ ላይሆን ይችላል ብሎ ድንብላል ግን እንድትናገር ምንም አይነት ደንታም የላትም ነገሩን እንዲደብቅላት እራሷ አትፈልግም እንደውም ለሃና እናት ልትናገር የፈለገችው ድንብላልና እሱን ጠይቁት እያለች መከሯዋት ስትበላ ነበረ በሌላ በኩል እንግዲህ የሃና ጉዳይና ተምቹ ሁኔታ ወደ ድሮ ማንነታቸው ሊመለስ ይችላል። አና አጣርታ እንደደረሰችበት ከሆነ ማንም ሰው ሳይሰማ አስር መስማት አለበት ብላ ነበር። አስርን ከቦታው ከቀጠረችው በኋላ የጓደኛህን የተምቹን ጉዳይ ደርሼበታለሁ፣ የት እንዳለ ሰራተኛዋ ድንብላ ልታውቃለች ብላ ነገረችው። በጣም ነበረ ደስ ያለው አስር። ከዚህ በኋላ ፍለጋውን ቀለል ይልለታል የሚያውቀው ሰው ስለነበረ ማለት ነው። ነገር ግን እዚህ ጋር ድንብላ ለአንድ የተናገረችው ነገር ቢኖር ያለሱ ፈቃድ ለማንም አልናገርም ብላለች። ታዲያ እውነትም ተምቹ እንዲያገኙት የሚፈልግ ከሆነ ቦታውን ይናገራል። ነገር ግን መጀመሪያም ቢሆን ስልኩን እያነሳ ስላልነበረ ተምቹ ያው አስር እንዲያገኙ አይፈልግም ማለት ነው። በዚህ ሁኔታ ላይ እሱ እየፈለገው እንደሆነ ካወቀና የድሮ ማንነታቸው ወይንም ወንድማማቾችነታቸው ከበለጠበት እንዲያገኙት ይፈልጋል። ተምቹ የሚፈራው ነገር ቢኖር ወደዛም ቤት ወይም ወደዛ ሰፈር ከተመለሰ ፖሊሶች ይይዙኛል ብሎ ነው የሚያስበው። ከረገብ ጋር እንደተባበረው ከሆነ እሷን ለማስመለጥና ብዙ ነገሮችን አሁን ሪከርድ ተይዞበታል። ከዛ ቦታም የማይመለስበት ምክንያት ይሄ ነው። ከተምቹ ጋር ግን ይህን ያህል ጊዜ አስርን ለምንድን ነው ተለያይቶ አንድ ላይ የቆዩት? ምን ይሆን ምክንያታቸው? እሱ መደበቁ ዋና የተባለው ነገር ለሱ ሳይናገርም የፈለገው መጥቶ ካላገኘው ስለሚለው ቦታዬን ደግሞ እንዲያቅም ስለሚፈልግ ነው። ድንብላልም ቢሆን አሁን ላይ ብቸኛው ያለው አማራጭ ከድንብላል ጋር ጓደኛ መሆን ብቻ ነው። እዛም ነው እሷም በተደጋጋሚ የሄደች የምትጠይቀው። ታዲያ ተምቹ ፈቅዶላት ለናስር ያለሁበትን ቦታ ንገሪያቸው ብሎ የሚፈቅድላት ይመስላችኋል? ግምታችሁን አስቀምጡልን። ሜላት ባዩሽ ከእስር ቤት ከወጣች በኋላ ላይ እኔ በቀላታለሁ እያለች ብዙ ጊዜ ለማስፈራራት ሞክራለች ባዩሽን ታዲያ ወደ አንድ ሱዳኔ እንኳን እስካሁን አልመሰለችም። ወይ እሷን ማሰቃየት ወይ ደግሞ መልሳ ወደ እስር ቤት ማስገባትም አልቻለችም። ያው ሜላት ባዩሽን ማስፈራራት ብቻ ነው የፈለገችው። ነገር ግን ከዚህ በኋላ ምን ሊፈጠርባት ይችላል? ባዩሽ እስካሁን ዝም ያለችው ቦታና አንዳች መፍትሄ አታኑ እንጂ ሜላትን ከማስወገድ ወደ ኋላም አትለው። ባዩሽ አሁንም ቢሆን ካሉት ከሰዎቹ ጋር እየተባበረች ነው ልብስ ገዳዩንም እንደቀጠረችው ባዩሽን እንዲከታተላት የሚፈልገው ደግሞ ሌላኛው የባዩሽ ዋና አሰሪ። ሰውየው በሶስት በኩል እየሰራ ነው ስራውን። አሁንም ቢሆን ገንዘቡ በላጭ ወደ ሆነው ሰው ይመጣና ያው ነገሩን ያደርገዋል ማለት ነው። ለምሳሌ ባዩሽ ከፍ ያለ ገንዘብ ከሰጠችው ማንንም ሄዶ ለማስወገድ ደንታይ እንደሌለበት ተናግሯል። አሁን ላይ ደግሞ ባዩሽ ናው ሜላት እየተከታተለችው እንደሆነ ለባዩሽ ይነግራታል። ባዮሽ ከዚህ በኋላ ቀለል ያለ ሰው እንዳልሆነች ትረዳለች ሜላትን። ሜላት አሁን ላይ ያላት አማራጭ ለፖሊሶች የምታገኘውን መረጃ መስጠት እንጂ ከባዮሽ ጋር ፊት ለፊት መጋፈጥ እንደሌለባት ታሳየናለች። በዛ ላይ የባዮሽ ዋናው ሰውዬ ወይንም የመሥሪያ ቤቱ ተቀናቃኝ የሚባለው እሱም በዕጥፍ ለሰውዬው ከፍሎት ያው ባዮሽን ማስወገድ ካለበት በተጠንቀቅ እንዲጠብቅና አድርግ ባለው ሰዓት ላይ ሰከንድ ሳያባክን ባዩሽን ማስወገድ እንዳለበት ተናግሯል። ሁሉም ሰው ደግሞ እየፈለገ ያለው እርግብን ነው። እርግብ ጋር ነው ሁሉም መፍትሄ ያለው በፖሊሶቹ በኩል ሙሉ መረጃው ያለው እርግብ የምታውቀውን ነገር እንዳለ ለፖሊሶች ካቀረበች በኋላ ባዩሽ እስከ መጨረሻው ትታሰራለች ብለው ያስባሉ። ባዩሽም እርግብን እየፈለገች ያለችው አብዛኛውን ሚስጢሬንና መረጃዬን እንዳለ እርግብ ስለምታውቅ እርግብን ወይ ማስወገድ አለብን ወይ ወደ ራሴ ማምጣት አለብኝ ብላ ስለምታሰብ እሷም በግር በፈረስ ባጆች እርግብን እያስፈላለገች ነው እና አሰርም እነኖላዊም ቢሆን እርግብን እየፈለጓት ያሉት ተምቹን ነጻ ለማውጣት ስለሚፈልጉ ነው። ተምቹ ያው የማያዝበት ኬዝ ወይንም ደግሞ ነጻ ሊወጣበት የሚችለው ወንጀል እርግብ ተይዛ ከርግብ ሙሉ መረጃውን ካገኙ በኋላ ግን ያው ተምቹን ከውጭ ያደርጉታል ማለት ነው። ነገር ግን እርግብ እስካልተገኘች ድረስ ቀድሞው ተምቹን የሚያገኙት ከሆነ መጀመሪያም ተምቹ ጋር ነበረች እርግብ ወይ ደሞ ተምቹ ከእርግብ ጋር ብዙ ግንኙነት ስለነበረው እሷን ለመያዝ ሲሉ ተምቹን ፖሊስ ጣቢያ መክተታቸው ማይቀር ነው። በዚህ ሁኔታ ላይ ተምቹ ነፃን ይወጣ የሚችለው ቀድማ እርግብ ስትያዝ ነው። በነገራችን ላይ ተምቹና እርግብ አንድ ላይ በነበሩበት ሰዓት ላይ አብሮ ለመጥፋት ቢያስቡ እርግብ ያመጣችው ሐሳብ እንዲህ ነበር፣ ሁለቱ አንድ ላይ ከዚህ ሀገር ሊጠፉ። ነገር ግን ተምቹን አልተማመነችበትም። ተምቹ መጀመሪያም ቢሆን መሃል ላይ ነው ያለው ወይ ወደ እርግብ አልሄደም፣ ወይ ደግሞ ወደ እና አስር ሙሉ ለሙሉ አልተቀላቀለም። ታዲያ እርግብ አርግ ያለችውን ነገር እንኳን ማድረግ አይፈልግም። ያው ፈራ ተባ ያለ ነበር ነገሩን ሲያደርግ የነበረው። ይህኔ ግን ቦርሳዋን ወስዶ ለነሚላት ቤተሰቦች ካደረሰ በኋላ ግን እርግብ ሙሉ ለሙሉ ተስፋ ትቆርጣለች። ከተምቹ ጋር የጀመረችውን ነገር ማቋረጥ እንዳለባትና ብቻዋን መገስገስ እንዳለባት እርግብ ከዚህ በኋላ እያቀደች ያለችው ዕቅድ የማምለጫና ከዛ ቦታ የመጥፋት እንጂ ሌላ ተንኮል እየደረበች አይደለም። እርግብ በዚህ ሰዓት ላይ እናንተ ምን ታስባላችሁ? ንጹህ ናት ብላችሁ ነው የምታስቡት፣ ወይስ እርግብ አሁንም ቢሆን ጥፋተኛ ናችሁ ብላችሁ ነው የምታስቡት? እንዲያው እንዳትረሱ የእርግብን ጒዳይ ሌላት በጠርሙስ ስትመታ ለምን ተመታች ብላ የተከራከረች ልጅ እርግብ ብቻ ነበረች። ስለዚህ እርግብ ምናልባት ከዛ ሁሉ መጥፎ ነገር ልትመለስ ትችላለች። ጓደኛዋ የነበረችው እሷ ቤት ተደብቃ አቡራት ጊዜ ስታሳልፍ የነበረችውም እንኳን። ለርግብ የተወሰነ ርራዊ አላት። ነገር ግን በስተመጨረሻው ሰዓት ርግብ ግማሽ የሚባል ገንዘቧን ይዛባት ነፍታለች። ርግብ አሁን ያለችበትን ተምቹ ራሱ አያውቅም። ስለዚህ ተምቹ ከተያዘ በኋላ እንኳን እርግብን ሊያወጣቱት ይፈልጋሉ። የት እንዳለችና እሷን ወደ እሷ እንዲመራቸው ቢጠይቁትም እሱ የሚያውቀው ነገር አይኖርም። በዛ ሰዓት ግን ተምቹ ላይ የሚደርሰው የእስር ነገር የሚለቀቅ አይሆንም ያው እርግብ እስካልተገኘች ድረስ ተምቹ ነፃ የሚወጣ አይሆን ድንብላልም ለዛ ነው በጣም ቆፍጠን ብላ በሰው ቤትም ብትሆን ያው ተምቹ ጋር ያለውን ነገር ያው ሁለቱ መሀል ያለውን ግንኙነት መናገር ያልፈለገችው ለዚህ ነው እነሱ ያው ተምቹ ቃል ስለገባችለት ሄደው ከያዙት በኋላ እሷ በጣም ስለሚጸጽታት ነው ይህንን ነገር ማድረግ ያልፈለገችው ምን ታስባላችሁ ሙሉ ክፍሉ እንደተለቀቀ በኮሚቴ ፖስት ላይ እንለቅላችኋለን በዚሁ አጋጣሚ አንድ ማስታወቂያ ወደ እናንተ ላድርስላቸው። እንደዚህ ወደ ሀገራችሁ ከተመለሳችሁ በኋላ ውጭ ያላችሁ ሰዎች፣ ተመልሳችሁ ወደ ውጭ መሄድ የምትፈልጉ በአጭሩና በአጭር ጊዜ ውስጥ ፕሮሰስ እንዲያልቅላችሁ የምትፈልጉ ካላችሁ፣ እኔ ዋትሳፕ፣ ኢሞ እና ቴሌግራም ላይ ማናገር ትችላላችሁ። ሰፋ ያለ መረጃ ዘው ላይ ያቃፍላችኋለሁ። እዚህ ዩቱብ ላይ ኮሚኒቲ ጋይድ ላይን ብሎስ ብዙ ነገር ስለሚያጠፋልኝ ማስታወቂያዎችን መልቀቅ አልችልም። ለዛም ነበረ ሰሞኑን እንደዛ ሲያጠፋ የነበረው። በዚህ ጉዳይ ላይ እኔን ማውራት ከፈለጋችሁ እንደነገርኳችሁ ከስር ማስቀምጥላችሁ ቁጥር አለ በዛ ማውራት ትችላላችሁ መልካም ጊዜ